ይሆናላችሁ ክብሩ ለጌታችን ይሁን። እናንተም ተባረኩ። አንድ አጭር ዳርሳብ ስቲ ላውራችሁ ጌታችን ኢየሱስ ክርስቶስ የተባረከ ይሁን በዮሐንስ 15 አስረኛውን ቁጥር እንደ መነሻ አድርጌ ላውራችሁ። እዚያ ጋ እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዝ የምትጠብቁ በፍቅሬ ትኖራላችሁ ነው የሚለው ኢየሱስ። እዚያ ጋና በምን የትኖራላችሁ? በፍቅሬ ትኖራላችሁ ይላቸዋል። እስቲ ዛሬ ለእኛም ደግሞ ይህንን ሐሳብ አጠር አድርገን እኛን በሚመጥን መልኩ ትንሽ እንወያያለን ማለት ነው። በእኛ ልክ ማለት ነው የምንወያየው፣ እንግዲህ ከልካችን አልፈን አይደለም በልካችን ነው። እና እስቲ ትንሽ እንየው ችግር የለውም። መነሻችን እንደ ርዕስ የምንጠቀመው ያ ጥቅስ ቢሆንም ግን እንደ ርዕስ አድርገን ደግሞ በእኛ ልክ ልናየው የምንችለው ደግሞ መታዘዝም ሆነ ማዘዝ ወይም ማዘዝም ሆነ መታዘዝ ኃይሉ ፍቅር ነው ብለን ነው። እንግዲህ ለማዘዝም ኃይሉ ፍቅር ነው፣ ለመታዘዝም ኃይሉ ፍቅር ነው ምለው ይገባቸዋል ብዬ ነው። ለማዘዝም ኃይሉ ፍቅር ነው። ለመታዘዝም ኃይሉ ፍቅር ነው። መቼም ያለ ፍቅር የሆነ ማዘዝ ማዘዝ አይደለም፣ ማስገደድ ነው። ትዕዛዝ ሁልጊዜ የሚከተለው ፍቅርን ነው። ትዕዛዝ የሚባለው ነገር ግዳጅ አይደለም። ግዳጅ የለም። ትዕዛዝ ነው። በመለኮት አሰራር ትዕዛዝ ማለት ፍቅርን ተከትሎ የሚመጣ ነው። ፍቅርን ተከትሎ የሚመጣ ነው። እግዚአብሔር ማንንም በግዳጅ አያዝም። አንደኛ ስልጣኑን አይደለም እግዚአብሔር የሚጠቀመው፣ ኃይሉን አይደለም የሚጠቀመው፣ ፍቅሩን ነው የሚጠቀመው። ፍቅሩን ተጠቅሞ ነው ወደ ሰው ትዕዛዝ የሚያስተላልፈው፣ በግዳጅ አይደለም፣ በግዳጅ አይደለም። ኃይል አለው፣ ኃይሉን አይጠቀምም። ስልጣን አለው፣ ስልጣኑን አይደለም የሚጠቀመው ግን ምኑን ነው የሚጠቀመው? ለወዳጅ ማለቴ ነው፣ ለልጅ ማለቴ ነው። ምኑን ነው የሚጠቀመው? ፍቅሩን ነው። ስለዚህ አስቀድሞ እግዚአብሔር ለፈጠረው ዓለም የተናገረውን እናስበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አይደል እንዲሁ። ምን ብሏል? ወዷል። ማንን? ዓለሙን ማነው እርሱ? እግዚአብሔር ዓለሙን እንዲሁ ነው የወደደው። እንዲሁ ከወደደ በኋላ ግን አንድ ትእዛዝ ሰጥቶታል። ምን ይል ዘንድ በልጁ አምኖ ይድን ዘንድ ይሄ ትእዛዝ ነው። ይሄ ትእዛዝ ነው። በነ ዮሐንስ ምዕራፍ ሶስት ላይ ማየት ትችላላችሁ። ምንድን ነው ይሄ ትእዛዝ ነው? በልጁ ማመን ትእዛዝን መፈጸም ነው። ነገር ግን በምን ምክንያት የመጣ ትእዛዝ ነው? በፍቅር ምክንያት ነው። ፍቅርን ተከትሎ የመጣ ትዕዛዙ ነው። እግዚአብሔር ዓለሙን ወዶ ልጁን ሰጠ። ስለዚህ እግዚአብሔር የሰጠውን መቀበልና ማመን ደግሞ መታዘዝ ነው፣ መታዘዝ ነው። ብዙን ጊዜ እኛ የምናየ ይዘው ማለት ነው። እሱን በመቀበል መዳን የሚባለው ባለቤቶች መሆናችንን ነው አይደለም። ትልቁ ግን ማወቅ ያለብን ኢየሱስ ክርስቶስን መቀበልና ማመን እኮ እግዚአብሔርን መታዘዝ ነው፣ እግዚአብሔርን መታዘዝ ነው፣ መወደድን ማወቅ ነው በእግዚአብሔር መወደድን ማወቅ ነው። ስለዚህ ለመታዘዝ ቀለል ለሚለው ለዚያ ነው መውደዳችንም ሳይሆን መወደዳችንን መጀመሪያ ማወቅ አለብን። ስለዚህ እግዚአብሔር ይሄንን ትእዛዝ ሲሰጥ ፍቅርን ተከትሎ ነው ያዘዘን፣ በፍቅር ምክንያት ነው ያዘዘው። ምን በሉ ተቀበሉ፣ እመኑ፣ ከዚያ በህይወት ትኖራላችሁ ነው። ታዲያ እሱ ምንድን ነው የሚፈልገው? በህይወት መኖራችንን ነው እግዚአብሔር የሚወደው። እኮ ሰዎች እውነቱን እንዲያውቁና እንዲድኑ ነው አለ። ይህ በእግዚአብሔር ዘንድ መልካም ነው። ሰዎች ምን እንዲሉ፣ አንድ እውነቱን እንዲያውቁ ነው፣ ሁለት እንዲድኑ ነው። ይህ በእግዚአብሔር ዘንድ መልካም ስለሆነ ነው፣ ስልክ መልካም ስለሆነ ነው። ብዙን ጊዜ ግን መዳን አይደለም መዳን መዳን ሲባል ወይም ደግሞ ለመዳን ብለን የምናደርጋቸው ነገሮች አሉ ይመስለናል። አይደለም እምንድነው፣ በመታዘዛችን ነው የምንታዘዘው ደግሞ ስለተወደድን ነው። ምን ስላለን? ስለተወደድን ነው። ያዘዘን ደግሞ ስለወደደን ነው። የምንታዘዘው ደግሞ ስለተወደድን ነው። ስለዚህ ስለመዳን መዳን ከማውራታችን በፊት መወደዳችን ማወቅ አለብን። ስለ መዳን ከማውራታችን በፊት ስለመዳን መዳን ከመናገራችን በፊት እኛ እኮ ከጥቅም አንጻር ነው የምናምነው። ከጥቅም አንጻር ነው የምንቀበለው ኢየሱስ ክርስቶስን ከጥቅም አይደለም። ከመታዘዝ አንጻር ነው ኢየሱስ ክርስቶስን መቀበልና ኢየሱስ ክርስቶስን ማመን። ከመታዘዝ አንጻር ለማን? ለእግዚአብሔር። እንግዲህ የእግዚአብሔር ትእዛዝ ደግሞ ህይወት ነው። ባጭር ቃል ትእዛዙ ህይወት ነው። የእግዚአብሔር ትእዛዝ ምንድን ነው? ህይወት ነው። ሌላ ምንም ነገር የለም። ትእዛዙ ምንድን ነው? ህይወት ነው። ምኑ? ትእዛዙ ምንድናት? ህይወት ናት። ስለዚህ ነው እናንተ ኢየሱስ ክርስቶስ ስቀበለ ህይወት አገኛለሁ አይደለም። ይህ ራስ ወዳድነትን ነው የሚያመለክተው። ደግሞ ሊሆንልን አይችልም፣ ሊሳካልን አይችልም። አሁን ባለንበት ዘመን አብዛኞቻችን በዚህ ላይ እየተመሰረተ ነው። እናም እምነት አይሆንም እምነት አይሆንም። መቀበሉን መቀበል አይሆንም። ለምን? መስመሩን የለቀቀ ነው። ሀሳቡን ባለመረዳት የተፈጠረ ነው። ነገር ግን ማለት ነው እግዚአብሔር ስለወደደን አዘዘን። እኛ ደግሞ መወደዳችንን ስናውቅ ታዘዝን። ማንን? እግዚአብሔርን። ትዕዛዙ ደግሞ ምንድን ናት? ልጁን እንድንቀበል ልጁን እንድናመን ነው፣ ወይም በልጁ ስም እንድናመን ነው እንድናመን ነው። አያችሁ ከዚያ በኋላ በልጁ ስም ማመናችን ደግሞ የዘመኑ ሕይወት ነው። ምንም ጥያቄ የለው፣ ምንም ጥያቄ የለው ማለት ነው። ስለዚህ ማዘዝም መታዘዝም ኃይሉ ፍቅር ነው። የሚከተለው ፍቅርን ነው፣ የሚከተለው ፍቅርን ነው። እዚያ ጋር እኔ በአባቴ ፍቅ ማነው? አባቴ እንደታዘዝኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በምን ትኖራላችሁ? በፍቅሬ ትኖራላችሁ፣ በፍቅሬ ትኖራላችሁ የተባል ነው እና ለዚያ ነው እንግዲህ ምንድን ነው? መታዘዝ ፍቅር ከሌለ አይቻልም። ማዘዝም ፍቅር ከሌለ አይቻልም። ምንድን ነው? ግዳጅ ነው፣ ግዳጅ ነው በመለኮት ፕሮግራም ውስጥ ማለት ነው። ማዘዝና መታዘዝ በፈቃደኝነት ላይ እየተመሰረተ ነው። ማዘዝም ቢሆን መታዘዝም ቢሆን እግዚአብሔር ያዘዘን በበጎ ፈቃዱ ወዶ ነው ወዶ ነው። ምን ያለን ያዘዘን በልጁ ስራ፣ በልጁ ሁኔታ ልጆቹ እንድንሆን ነው። ስለዚህ ይሄንን ስናውቅ ነው ምን ምንሆነው ታዛዦች ምንሆነው ስለዚህ ለመታዘዝ ደግሞ አቅም ይኖረናል፣ አቅም ይኖረናል። እግዚአብሔር እኛን ስለወደደ ክርስቶስ ኢየሱስ ሰጠ። ክርስቶስ ኢየሱስ ደግሞ እኛን ስለወደደ ነፍሱን ሰጠ። ከዚያም ይሄ ሲገባን ማለት ነው እግዚአብሔር ልጁን እስከ መስጠት ወደደ ነው። ክርስቶስም ነፍሱን እስከ መስጠት ወደደን። አሁን ምን አወቅን? መወደዳችን። ስለዚህ የወደደንን ደግሞ እንወዳለን። እሱ አስቀድሞ ወዶናል፣ እኛ ደግሞ ምን እንለዋለን? አሁን ይሄንን ስናውቅ ማለት ነው እንወደዋለን። ስንወደው ደግሞ እንታዘዘዋለን፣ እንታዘዘዋለን። መታዘዝ ያስቻለን ምን ነው? መውደዳችን ነው። ለመታዘዝ ኃይላችን መውደዳችን ነው። አያችሁ፣ ዓለምና በዓለም ያሉትን አትውደዱ። እርሱም የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ መመካት ነው። ዓለምን የሚወድ የአባት ፍቅር በእርሱ የለም፣ ዓለምን የሚወድ የአባት ፍቅር በእርሱ የለም ይላል እና ብዙን ጊዜ መታዘዝንና ማዘዝን የምንወስደው ከኃይል ጋር ነው፣ የምንወስደው ከስልጣን ጋር ነው አይደለም። ከኃይልና ከስልጣን ጋር የተያያዘ አይደለም፣ መታዘዝ፣ መለኮታዊ መታዘዝ፣ መንፈሳዊ መታዘዝ። እንደገና መለኮታዊ ማዘዝ፣ መንፈሳዊ ማዘዝ፣ እነዚህ ከስልጣንና ከኃይል ጋር የተያያዙ አይደሉም። አዎ፣ ስልጣንና ከኃይል ጋር የምናዘው አጋንንትን ነው፣ የምናዘው ክፉ ነገርን ነው። ነገር ግን እርስ በርስ እግዚአብሔርና በእኛ መካከል እንደገናም እርስ በርሳችን የሚደረግ ማዘዝና መታዘዝ ግን ከፍቅር የተነሳ ነው እንግዲህ ወላጆች ወይ እርስ በርሳችሁ በፍቅር እንደ ባሪያዎች ሆኑ በምን በፍቅር እንደምን ሆኑ እንደ ባሪያ ወይም በሌላ አባባል ታዛዦች ነው ግን በምን በፍቅር ምክንያቱ ምንድን ነው ፍቅር አያችሁት ፍቅር ስለዚህ ፍቅር የጎደለው ስነ ስርዓት ነው የምንፈጽመው ፍቅር የጎደለው ለምደናል። በተብሎ ተጽፏል ላይ የተመሰረተ ግዳጅ ነው። የለምር ነው መታዘዝ አለብሽ፣ መታዘዝ አለብህ፣ መታዘዝ አለባችሁ ነው። እንደ ግዴታ ግን አይደለም። በመለኮት ስርዓት ውስጥ ማለት ነው ይሄ የለም። በእግዚአብሔርና በልጆቹ መካከል ይሄ የለም፣ ነውር ነው። በእግዚአብሔር ልጆች ዘንድም ይሄ የለም፣ ነውር ነው። ለምሳሌ እንዲህ ይለናል እኛ የምንወስድበት ለየት ያለ ቢሆን ማለት ነው፣ የምንወስድበት፣ የምንጠቀምበት ብዙ ባያስደስትም ግን አንድ ምና የለመድነው ነገር አለ። ለምሳሌ ባሎች ወይ ሚስቶቻችሁን ምን አድርጉ? ውደዱ። አነጋገሩን በደንብ ተረዱት። ባሎች ወይ ማነን ሚስቶቻችሁን ውደዱ። ሚስቶች ወይ ለባሎቻችሁ ታዘዙ ወይም ተገዙ። እዚህ ጋር የሚመስለን የበላይና የበታችነት የኃይልና የስልጣን አድርገን ነው የምንወስደው። ግን አይደለም፣ የፍቅር ነው። የፍቅር ነው። ባል ማንን ይወዳል? ሚስቱን ይወዳል። የባል ፍቅር በሚስት ውስጥ ሲያደር ወይም ሲኖር ወይም ሲታይ ያን ጊዜ ሚስት በዚያ የፍቅር ኃይል ለባሏ ትገዛለች ወይም ትታዘዛለች። ግን ግዳጅ አይደለም አንቺ በሚል አን አንቺ እንዴ ለምን ይሄን እናታደርጉትም ለምን ይሄን እናታደርጉም ለምን ይሄን እናላደረጋችሁትም አይደለም። ፍቅር አያስረሳም። ብዙውን ጊዜ የታዘዙትን ሰዎች ሲረሱ አይታችሁ አታውቁም ለምን መስላችሁ? የታዘዙት በግድ ነው፣ በስልጣን ነው፣ በኃይል ነው። እሱ ይረሳል ይረሳል። በፍቅር ከሆነ ግን አይረሳም። ይም በፍቅር እንግዲህ መንፈሳዊ ነገር ነጥብ እኮ ፍቅር ነው። ማዘዝም ሆነ መታዘዝ ኃይሉ ፍቅር ነው። ለማዘዝም ሆነ ለመታዘዝ ኃይሉ ፍቅር ነው። ኃይሉ ፍቅር ነው። ለማዘዝም ኃይሉ ፍቅር ነው። በድፍራት ማዘዝ የሚቻለው ማለት ነው። ምን ሲኖር ነው? ፍቅር ሲኖር ነው። ያለበለዚያ አዎ፣ ወይ ተሸማቆ፣ ወይ ደግሞ ታኩራርቶ ከሁለት አንዱን ሆኖ ነው የሚያዘው ሰው ለማዘዝ ብለን የምናዘው ትእዛዝ ይኖራል። ተለማምጠን የምናዘው ወይ ደግሞ ተኩራርተን ተመክተን አስፈራርተን የምናዘው ትእዛዝ ይኖራል። ሁለቱም ግን ከመንፈሳዊ ትእዛዝና መታዘዝ ጋር አይገናኝም። ስለዚህ የማዘዝም ሆነ የመታዘዝ ኃይሉ ፍቅር ሚስት ባሏን ስትወደው ማለት ነው። ባሏን ስትወደው በቀላሉ ትታዘዟለች። ግን ልትወደው የቻለችው ግን ስለወደዳት የእርሱ ይሄ እርሱ ፍቅር በእሷ ስላደረ ነው። ወደዳትና ወደዳችሁ ወደዳትና ወደዳችሁ ስለእግዚአብሔር እግዚአብሔርም ወደድንና ወደድ ነው፣ ወደድንና አዘዘን ወደድ ነውና ታዘዝ ነው። ሌላ ምንም ነገር የለም። ኢየሱስ ክርስቶስን መቀበልና ማመን ትዛዝ ነው፣ ትዛዝ ነው። በፈቃደኝነት ላይ ምንም መሰላችሁ፣ በመቀበል የምታገኘውን ነገር አስበህ አይደለም። ኢየሱስ ክርስቶስን በመቀበል ያው ህይወት እንዳለ እረፍት፣ ወዘተ ምናምን እንዳለ ይተረካል። ግን እኛ የምንመለከተው ግን ለማረፍ አይደለም የምንቀበለው ለመዳን ብለን አደለም። የምንቀበለው እግዚአብሔር ስላዘዘን ነው። የወደደን ስላዘዘን ነው። እርስ በርሳችሁ ትዋደዱ ዘንድ ይህን ትእዛዝ ሰጥቻችኋለሁ። ኢየሱስ ትእዛዜን ብትጠብቁ ምን እላችኋለሁ? ወዳጆቼ ብያችኋለሁ። ምክንያቱም ባሪያ ከእንግዲህ ወዲህ ባሪያ አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና እኔ ደግሞ ከአባት የሰማሁትንና ያየሁትን ምስጢር ነገርኳችሁ፣ ገለጥኩላችሁ። አሁን ተመልከቱት፣ ወዳጅነት ነው። ወዳጅነት በአንድ በኩል ብቻ አይደለም። ወዳጅ ከተባለ የሁለት ወገኖች ማለትም እግዚአብሔር እኛን ሲወደድ እኛም እርሱን መልሰን ስንወዳ ያን ጊዜ እኛና እግዚአብሔር ወዳጆች ነን። እኔ እግዚአብሔር ወዳጅ ነኝ፣ እግዚአብሔርም የእኔ ወዳጅ ነው። ወዳጅ ሲባል ይሄ ነው ሁለቱን የያዘ ነው። አንድ ሳይድ አንዱን ጎን ብቻ የያዘ አይደለም። ስለዚህ ምን ብያችኋለሁ? ወዳጆች ብያችኋለሁ። ይሄን አሁን መነሻ ያደረግነውን ጀምሮ እያነበባችሁት በተለይ ማለት ነው እስከ አስራ ሰባተኛው ቁጥር ስትሄዱ ይህን ነው የምታገኙት፣ በመታዘዝ ማለት ነው ወዳጅ። አሁን የወዳጅነት ጉዳይ ባልና ሚስትም ወዳጆች ናቸው፣ ግን ምን ከሆነ ነው ባል ሚስቱን በመውደዱ ሚስት በዚያው ፍቅር ባሏን መውደድ የቻለችለት ነው እንጂ በበላይነት ስሜት አይደለም። በስልጣን በኃይል ስሜት አደለም። ወይም ወንዱ ከሴቷ በላይ ጉልበት አለኝ በሚል አደለም። ወይም ስልጣን አለኝ በሚል ኦ ታዘዙ ተብሎ ተጽፏል አይደለም። በሱ የሚሆን መንፈሳዊ ነገር የለም። በዓለም ይቻላል ጌታ ኢየሱስ ክርስቶስ በአንድ ወቅት ከእኛ ማን ይበልጥ? ለቶ በእናንተስ እንዲህ አይሁን አላቸው። በዓለም ታላቅ የሆነ የተባለው ሰው ወዳጆቹን አንበርክኩ ይገዛል፣ ያንቀጠቅጣል አለ። በእናንተ ግን እንዲህ አይሁን አንዱ ለአንዱ የሚታዘዝ በምን በተቀን በእናንተስ እንዲህ አይሁን ያላቸው እኮ ለዚህ ነው። በእናንተስ እንዲህ አይሁን። በዓለም ግን ታላቅ የሚባለው መሪ የሚባለው ምንድን ነው? አንቀጥቅጦ የሚገዛ ነው። በእግዚአብሔር ዘንድ ግን እንደዚህ አይደለም ፍቅሩ ያንበረክክህ ሲኖር ነው መሪ መሪ የሚያሰኘው ፍቅር ሲኖረው ነው ለማን ለሚመራ አየችሁት እውነተኛ እረኛ እኔ ነኝ አለ ኢየሱስ እውነተኛ እረኛ እኔ ነኝ እውነተኛ እረኛ ነፍሱን ለማን ለበጎቹ ይሰጣል እረኛ ያልሆነው ግን ሙያተኛው ግን ተኩላ በመጣ ጊዜ ይሸሻል በጎቹም ይበተናሉ ምንድን ነውና ፍቅር የለውም እና ለገንዘብ ለጥቅም ብሎ ነው በጎቹን የሚጠብቀው ስለዚህ ለራሱ ነው የሚኖረው ይኸው በመጠበቁ የሚቀበለውን ነው ነገር ግን ራሱ ተጎድቶ ግን አይጠብቅም በጎቹን ራሱ ተጎድቶ አይጠብቅም እውነተኛው እረኛ ግን ነፍሱን እስከ መስጠት ድረስ ነው በጎቹን የሚታደጋቸውም የሚጠብቃቸው ምንድነው ይሄ ፍቅር ፍቅር ነው። ይኸው እኛም ኢየሱስ ክርስቶስን ስንቀበል ገብተል፣ እግዚአብሔር ስለሰጠን የፍቅር ስጦታ ስለሆነብን ነው እንጂ ከመጣ በኋላ የሚያደርግልንን አስበን አደለም። ከተቀበልን በኋላ እሱን አደለም። ጳውሎስ እንዲህ አለ፣ በስጦታው ስለምታገኙት ስሌት ነው እንጂ ስጦታውን ፈላጊ አደለሁም አላቸው። ስጦታን ፈላጊውኝ አይደለም፣ የእናንተን ስጦታ መቀበለው፣ ግን በመስጠታቸው የምታገኙትን ስሌት እሱን አስቤ ነው አለ። ገብቷችሁ ይሆን? አያችሁት? ተቀብሎ የሚያገኘውን ጥቅም አይደለም ጳውሎስን ያሰበው ነገር፣ ግን እርሱ ሲቀበል እነሱ የሚቀበሉትን በማሰብ ነበር የተቀበላቸው። እንዴት መታደል ነው! እንዴት መታለል ነው! የመለኮትን ቅኔ የመለኮትን ሰምና ወርቅ ማግኘት፣ ይህ የመለኮት ሰምና ወርቅ ነው። ሰሙ ብዙውን ጊዜ ላያስቸግረን ይችል ይሆናል። ወርቁን ማግኘት መንፈሳዊ ሚስጥር ወርቅ ነው። መንፈሳዊ ሚስጥር ቅኔ ነው። ብዙዎቻችንን የሚያስቸግረን ይሄ ነው። የእግዚአብሔር ቅኔ፣ የእግዚአብሔር ቋንቋ አልገባን እያለ ነው። እና አይታችኋል፣ ተቀብላችሁ የምታገኙትን አታስቡ ነገር ግን ለሰዎቹ ፍቅር ተሸንፋችሁ ለሰዎቹ ፍቅር አስደንቁን። ግን እንታዘዛለን፣ እንቀበላለን። የተቀበልነውን ደግሞ እናምናለን። ከዚያ በኋላ የምናገኘውን ጥቅም እንጠቀም። ነገር ግን ስለ ጥቅሙ አይደለም። ኢየሱስ ክርስቶስን በመቀበላችን ስለምናገኘው ጥቅም አይደለም። ሒሳብ መስራት ያለብን አይደለም። እግዚአብሔር ግን ወዶ አንድ ልጁን ሰጠን። ግን ምን ብሎት ወዶን አንድ ልጁን ሰጠ። በወደደን አንድ ልጁን ሰጠ። ስለዚህ ንን እንቀበላለን ማለት ነው። ግልጽ የሆነ የምናወራው ነገር አሁ ግልጽ ቢሆን ጥሩ ነው እና ብዙን ጊዜ ራስ ወዳድነታችንን እንዳለ ከነ ነፍሱ አስቀምጠን ታዛዥ የምንመስልባቸው ነገሮች አሉ። ከዚያ በኋላ ታዛዥነታችንን ለታይታ ለዝና ለእውቅና ይሆናል ማለት ነው። ሳናውቀው ምን አለ ከነ ነፍሱ አለ ራስ ወዳድነት፣ ራስ ወዳድነት ለእግዚአብሔር ታዘዝን እንኳን ስንል በራስ ወዳድነት ላይ ተመስርተን ነው። ግን አይደለም፣ ነውር ነው። ከኛ ይጠበቅም፣ እኛን አይመጥንም። እና ምን አለ የምን ሰዎችን አይመጥንም፣ አይመጥናችሁም፣ አይመጥናኝም ወዳጆቼ። ስለዚህ ይሄንን እንድናውቀው ብዬ ነው በዚህ ሰዓት ይችን ነገር ላወራችሁ፣ ይችን ነገር ልንገራችሁ ብዬ ነው። አያችሁት፣ የማዘዝም ሆነ የመታዘዝ ወይም ለማዘዝም ሆነ ለመታዘዝ ኃይሉ ፍቅር ነው። ፍቅር ነው። ቆም ብላችሁ ቢሆ ኃይሉ ምንድን ነው? ፍቅር ነው። ይህ ኢየሱስ ክርስቶስ እግዚአብሔር ወዶን አንድ ልጁን ሰጠ። ነገር ግን እግዚአብሔር የሰጠን ስጦታ ይሄን ያደርጋል፣ ያን ያደርጋል፣ አያደርግም፣ ያደርጋል፣ አያስገባንም፣ አይመለከትም። እርሱን የሚያደርገው ራስ ወዳድነት ነው። ራስ ወዳድነት ከሌለ ቀጥታ የሚያጠፋንም እንኳን ቢሆን የሚጎዳም እንኳን ቢሆን ምክንያቱም የእርሱ ነው፣ ከእርሱ ነው፣ ከእርሱ በላይ ሌላ የለም እና እንቀበለዋለን፣ እናምነዋለን። ስለዚህ ወዶ ነው የሰጠን ስለወደደን ነው። አንድ ልጁን ሰጠን። የወደደግሞ ግሞ የወደደን ደግሞ በምክንያት አይደለም እንዲሁ ነው። በምክንያት አይደለም እንዲሁ ነው የወደደን። አይደል እንዲሁ ወደደን። ስለዚህ ይህንን ፍቅር ማሰብ የኔና የናንተ ድርሻ ነው። ይህንን ፍቅር መረዳት የኔና የናንተ ድርሻ ነው። ፍቅሩን ስንረዳው ያን ጊዜ ሁሉ ነገር ቀላል ይሆናል። ምክንያቱም ክርስትናን ለመኖር የሚያስፈልገው ኃይል ፍቅር ነው። እግዚአብሔር የሰጠን ኃይል ፍቅር ነው። ልጆቹ ተብለን እንድንጠራ እኮ ነው ፍቅርን የሰጠን። ልጆቹ ተብለን እንድንጠራ በዚህ ክፉ ዓለም ውስጥ ምኖች ተብለን ልጆቹ ተብለን እንድንጠራ ፍቅርን ሰጠን። የእግዚአብሔር ልጆች ተብለን እንጠራ ዘንድ እግዚአብሔር እንዴት አይነት እንዴት ያለውን ፍቅር እንደሰጠን ይሁ እንዲሁም ነን የሰጠን ነው እና ልጆች ተብለን የሚያስጠራ የሰጠን ፍቅር ነው። ያ የሰጠን ፍቅር ደግሞ አንደኛ እርሱን ራሱን መውደድ ያስችለናል። ሁለተኛ ወንድማችንን ወይም ከእርሱ የተወለደ ሁሉን መውደድ ያስችለናል። ከዚህ ውጭ እግዚአብሔር ትዕዛዝ የለውም። ከዚያ በኋላ የሚያስቸግረን ምንም ነገር የለም። ሊያስቸግረን የሚችል ኃይል የለም። ጉልበት አቅም የለው። የፍቅርን ኃይል ማወቅ መቼም አስፈላጊ ነው፣ በጣም አስፈላጊ ነው። ብዙ ነገሮች መለኪያ ሊኖራቸው ይችላል አይደል? ፍቅር ግን መለኪያ የለውም፣ መለኪያ የለውም። ምን ይላል መጽሐፍ ቅዱስ? ይህን ልብ በሉ፣ ልኩ የማይታወቅ ልኩን ልናሰውለው ልኩን ልናውቀው የማንችለው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ አለ አሁን ልኩን ልናውቀው በዚህ ልክ ነው ይሄ ነው ልንለው የማንችለው የክርስቶስ ፍቅር፣ እርሱን ማወቅ፣ ያ ደግሞ የእግዚአብሔር ፍጹም ሙላት ነው። ያ ፍቅር ደግሞ የእግዚአብሔር ያ ፍቅር ወደዚያ ፍቅር ስንገባ፣ ምክንያቱም ልክ የለውም፣ ወደዚያ ልክ ወደ ሌለው በእኛ ሊለካ ወደማይችል ፍቅር ስንገባ፣ ያ የእግዚአብሔር ፍጹም ሙላት ነው። የእግዚአብሔር ፍጹም ሙላት ነው። እግዚአብሔር በማንም በምንም ትንሽ እንኳን አለ ወይም የለም ከማይባሉት ባህርያቱ፣ ወይም ማንነቱ አንዱና ዋነኛው ፍቅሩ ነው። ፍቅሩ ነው። ፍቅሩ በምንም አይከለስ፣ አይበረዝም። ወይም ደግሞ ከምንም ጋር ልናመሳስለው አንችልም። ለምሳሌ ለጊዜውም ቢሆን ኃይል ያለው ነገር ይኖራል። ጅምላ ጨራሽ ነገር ይኖራል። ኃይል ያለው ለጊዜው ሊሆን ቢሆንም እንኳን ስልጣን ያለውም ይኖራል አይደል ግን ለጊዜው እንኳን ፍቅር ያለው ግን የለም ለጊዜው እንኳን ፍቅር ያለው አታገኝም ያው በውሸት እያስመሰልን ካልሆነ በስተቀር እወድሻለሁ እወድሃለሁ በሚል ሰበብ ካልሆነ በስተቀር ማለት ነው ስለማይቻል ነው ፍቅር የእግዚአብሔር ማንነት ወይም የእግዚአብሔር ባህሪ ነው ፍቅር የእግዚአብሔር ማንነት የእግዚአብሔር ባህሪ ነው ስለዚህ ማንም ማንም ለጊዜው እንኳ ማለት ነው ሊያመነጨው የማይችለው ነው ምን ፍቅር፣ ኃይልም፣ ስልጣንም ወዘተ ለጊዜው እንኳን የሚታይ ነገር ሊኖር ይችላል። ፍቅር ግን የለም። ፍቅር እኮ ወይ በመስጠት ወይ እንዲህ እንዲያ በማለት አይደለም። ይህው ስጦታ ፍቅርን ይገልጣል። ስጦታ ሁሉ ግን ፍቅርን አይገልጥም። ፍቅር በስጦታ ይገለጣል። ስጦታ ሁሉ ግን ፍቅርን አይገልጽም። ስጦታ ሁሉ መነሻው ፍቅር አይደለም። ጥቅም ፍለጋ ይሆናል። የበለጠ ጥቅም ለማግኘት እኮ የሚሰጧሉ። በድሮ ዘመን ምን ይደረጋል መሰላችሁ? ሴቶች መሶብ ይሰፋሉ። እናም ከዚያ በዘመኑ ካሉ አፄዎችም ይባሏሉ እና ለነዚያ ለአፄዎቹ ወስደው ይሰጣሉ። ወስደው ሲሰጧቸው ወይ ላም ከነጥጃ ወይም ከዚያ የሚበልጥም ከዚያ የሚያንስብ የተሻለ ነገር ከመሶቡ ዋጋ በላይ የሆነ ነገር ይሰጣሉ። ስለዚህ እነዚህ ሰዎች ለአመሶብሰብ ለክብራቸው ብለው አደለም፣ ስለ ወደዷቸው አደለም መሶብ ሰብተው የሰጧቸው አይደለም። ለምሳሌ ስጦታ እንዲህ ያለ፣ ይህንን የፍቅር ስጦታ ልንለው አንችልም። አይደለም። የፍቅርን ስጦታ ያየ ነው። በማን ነው? በእግዚአብሔር ነው። እግዚአብሔር አንድ ልጁን ሰጠን። ያለምን ያለ ምክንያት እንዲሁ፣ አያችሁት፣ እንዲሁ ያለ ምክንያት ከእኛ ምንም ነገር ፈልገው አይደለም። ወይም ደግሞ እኛ ምንም ነገር ስላደረግንለት አይደለም። እንዲሁ ግን ወደደን። ስለወደደ ደግሞ ልጁን ሰጠን። ከዚያ በኋላ ልጁ ደግሞ እንዲሁ ወደደን። ስለዚህ ስለኛ ነፍሱን ሰጠን እንጂ ከኛ አንዳች ነገር ፈልጎ አይደለም፣ ለእኛ ነው። ስለዚህ ስጦታ ሁሉ ፍቅር አይገልጥም፣ ፍቅር ግን በስጦታ ይገለጣል። ስለዚህ እግዚአብሔር አንድ ልጁን በመስጠት ገለጠ። ምንን? ፍቅርን፣ ፍቅርን ገለጠ። ይኸውልህ ጠላቶች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል ምን ምኖቹ እያለን ጠላቶቹ ኃጢአተኞቹ እያለን ጠላቶቹ እያለን እግዚአብሔር ልጁን አሳልፎ ሰጠና ተሰቀለን በዚህ ምንን አወቅን ፍቅርን አውቀናል ፍቅርን አይተናል ፍቅርን በስጦታ ይገለጣል ስጦታ ሁሉ ግን ፍቅርን አይገልጥም አትታለሉ የሰጠ ሁሉ ይወድሃል ማለት አይደለም አይደለም ብዙ የሚያታለል ነገር ስላለን ነው ይሄን ማወራችሁ። እና እነዚህ ነገሮች እንረዳቸው። መታዘዝም ሆነ ማን ነው ማዘዝም ሆነ መታዘዝ ኃይሉ ምንድን ነው? ፍቅር ነው። ኃይሉ ፍቅር ነው። ለማዘዝም ፍቅር ነው። ለመታዘዝም ፍቅር ነው። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እናንተም የተባረካችሁ ሆኑ በኢየሱስ ክርስቶስ ስም።